እንጨት አምላኪ ለእንደዚህ አይነቱ ምዕረት የሌለው ምላሽ እንሰጣለን፣ ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚህ አይነት ቀልድ አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ሌ ሄደ ምትጎበኝ እንደወንክ በመረጃ አሳይሃለሁኝ። ድንጋይ አምላኪ መሆንን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ሳይ አልቡሃሪ 43 76 እና 77 ላይ የተዘገበ ሐዲስን ለአንብብል እንደዚህ ይላል። ዊ ዩዝድ ቱ ዋርሽፕ ስቶን ዊ ዩዝድ ቱ ዋርሽፕ ስቶን ድንጋይ እናመልክ ነበር። እንደ ዌን ዊ ፋውንድ ኤ ቤተር ስቶን ዳን ድ ፍርስት ዋን ከመጀመሪያው የተሻለ ድንጋይ ስናገኝ፣ ዊ ውድ ስሮ ደ ፍርስት ዋን የመጀመሪያው ምን እናደርገዋለን? እንጥለዋለን እንደ ቴክ ዘላተር እና ሁለተኛውን እንይዛለን። በት ዊ ኩድ ኖት ጌት ስቶን ን ዊውድ ኮሌክት ሰም ኤርዝ ዛት ኢዝ ሶይል ግን ድንጋይ ካጣን አፈር እንሰበስባለን። እንደ ዜን ብሪንግ ሺፕ እንደ ሚልክ ዛት ሺፕ ኦቨር ኢት በግ እናመጣና ከዛ ላዩ ላይ እናልበዋለን። አፈሩ ላይ ማለት ነው። እንደ ፕሪፎርም ዘ ቶፍ አራውንድ ኢት። ከዛ ምን እናደርጋለን? እንዞራለን። ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። ዚስ ማች ስቱፒዲቲ ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ይቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋልበው አብኩተውት ማለት ነው እንዲያያዝ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን፣ ምንም ልብስ ሳይለብሱ ማለት ነው። ይህም ሳይ ሙስሊም 3028 ላይ የተዘገበ ነው። ዱሪንግ ደ ፕሪ ኢስላሚክ ደስ ዊሜን ሰርከምቡሌትድ ደካባ ኔክድ። ሀው ደ ሰርከምቡሌትድ ኔክድ፣ ራቁታቸውን። እሺ፣ ሙሐመድ ከመዲና ወደ መካ ሲገባ ምንድን ነው ያደረገው? ሞሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዎችን፣ ጣዖቶችን መሰባበር ነበረ። ይህም በቡሃሪ 2478 ላይ የተዘገበ ነው። ግን ጥቁሩን ድንጋይ ከአባ እንትቶላችኋል። ይህንን ካባ ልክ መካ ሲገባ ሙሐመድ ምን ያደርግ ነበር? ይስመው ነበረ። ቡሪ 1603 ላይ የተዘገበ ነው። እንደዚህ ይላል፣ አይሶ አላስ ሚሴንጀር አራይቪንግ አትመካ ሂኪስድ ብላክ ስቶን ኮርነር ፈርስት ይላል። በመጀመሪያ እንደገባ መካ ምንድን ነበር የሚያደርገው? ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ የመሐመድ ተከታዮች ግን ድንጋይ መሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫሊዩ እንደሌለው ምንም ሊያደርግ እንደማይችል ያቁርት ነበረ። ይህንንም በሳይ ሙስሊም 127 ቢ ላይ የተዘገበ ነው። እንደዚህ ይላል። ኢብን ኡመር አላህስ ቢ ፕሌስድ ዜም ሪፖርት ዳት ኡመር አላ ቢ ፕሌስድ ዊዝ ሂም ኪስድ ደ ስቶን አንድ ሰይድ አም ኪስንግ ዮ ዌራ ዌራስ አይ ኖው ዳት ዩ አር ኤስቶን በት አይ ሰው አላህስ ሚሴንጀር ኪስንግ ዮ ታት ኢስ ዋይ አይ ኪስ ዩ ይላል። አንተ ድንጋይ እንደሆንክ አውቃለሁኝ፣ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ። የሳምኩህ አለ ነቢዩ ሲስምህ ስላየው ብቻ ነው። የአላህ መልክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው የሰው ይህ ሰው ጥሩ ግንዛቤ አለው። ድንጋይ መሳም፣ ድንጋይ ማምለክ ምን ቫሊው እንዳሌለ ያቃል። ነገር ግን ነቢያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ሄዶ ይስም ነበረ። ነቢያችሁ ስላደረገ ያደርግ ነበረ። ይህ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው ደግሞ። ነቢይህ እንዴት አድርጎ እንደቆለፈ ልንገር። ከገነት የመጣ ነው አለህና ሸወደ። አየህ፣ አንተ ብዙ ጭጨት አልክ አይደል? ኢትዮጵያ ውስጥ ጨቅ ድንጋይ አለን ብዬ እንዳልልህ ነቢይህ እንዴት እንደሸወደ ልንገር። ከገነት የወረደ ነው አለህና። ጀሚ አልተርሚዲ 877 ላይ እንደዚህ ይልሃል። ኢብን አባስ ናሬ ትብዛት፣ ኢብን አባስ ነው የተረቀው። ደ ሚሴንጀር ኦፍ አላሴድ ያለ መልእክተኛ እንዲህ ያሉ፣ ደ ብላክ ስቶን ዲሰንድድ ፍሮም ደ ፓራዳይስ፣ ጥቁሩ ድንጋይ የወረደው ከገነት ነው አሉ። ኢት ወዝ ሞር ዋይት ዛን ደ ሚልክ፣ ከወተት በጣም ነጭ ነበር አሉ። ዜን ኢት ወዝ ብላንክድ ባይዘ ሲን ኦፍ ደ ችልድረን ኦፍ አደም በአዳም ልጆች ኃጢአት ነው የጠቆረው አሉ። ይህንን ጥቁር ድንጋይ ይህ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪ ኢስላም ሴቶቹ ራባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድን ነው? እሱ እ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር። በቃ ሴቶች ፔሬዳቸውን እየቀቡ በዚህ ምክንያት የጠቆረው ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድን ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጻ ነበር ከገነት የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት የሚነፃ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። ሙሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት የሚነጣ ነበር አለ። አላህ ከወተት የሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል አላላችሁማ። ካላላችሁ ሙሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘ መሰለህ? ቆልፎ ይሄንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ ያላህ ቀኝ እጅን እንደመያዝ ነው፣ ያላህ እጅን እንደማግኘት ነው አለ ሱናን ኢብን መጃ 2957 ላይ እንደዚህ ይላል። ዌን ዊ ሪችድ ደ ብላክ ኮርነር ዌር ደ ብላክ ስቶን ኢዝ ሂ ሴድ ኦ አቡ ሙሐመድ ዋት ሃቭ ዩ ሂርድ አባውት ዲስ ብላክ ኮርነር አታ ዘይድ አቡ ሄሬራ ቶልድ ሚዳት ሂ ሂርድ ደ ሜሴንጀር ኦፍ አላህ ሴ ሁኤቨር ፌስ ኢት ኢዝ ፌሲንግ ደ ሃንድ ኦፍ ደ ሞስት መርሲፉል ይላል። ስለዚህ ይሄንን ድንጋይ ፊት መቅረብ ምን ማለት ነው? የአልረሃማን እጅን እንደ ማግኘት ነው። ስለዚህ ያላህን እጅ ማግኘት አስበዋል። ያላህ እጅና ይሄ ድንጋይ ከተነጻጸሩ ይሄን ድንጋይ ተራ ነው ልትለው ትችላለህ። ይሄ ድንጋይ ካላህ እጅ ጋር የሚነጻፀር ከሆነ ሌላ ልጅ ጨምርልህ። ይህንንም አልቀበልም ብትል እንደገና ኃጢአትህን የሚያሰርልህ የድንጋይ ነው። ኃጢአትህን የሚደመስስልህ የሚሰርዝልህ የድንጋይ ነው።

ሁኤቨር ሰርከም ቡሌትስ ሴቨን ታይምስ ኢት ኢስ ላይክ ፍሪንግ እስሌቭ ይላል። ስለዚህ የአላህ መልእክተኛ ምን ሲሉ ሰምቷችኋል? እነኚህን ጥቁር ድንጋዩን እ ጫፍና ጫፉን እ መንካት መሳም እ ኃጢአትህን ሚደመስስ ይቅር ሚያስብል ነው። አስበሃል? ይህ ጥቁር ድንጋይን ኔደህ እንድታመልክ አድርጎሃል። ኢትዮጵያ ውስጥ ጨቅ ድንጋይ ነበረልህ እኮ እኔ እዚህ ሰፈራችን አለ ብዙ ብላክ ስቶኖች ባልጩቶች ብዙ አሉ። እነሱን እንዳታመልክ ምን ተባልክ? ግን ይሄ ድንጋይ ከሰማይ ነው የወረደው ተብለ ተቆለፍክ ማለት ነው። አስበዋል፣ ይሄ ድንጋይ ከሰማይ ነው የወረደው ተብለ ስትቆለፍ። ይሄ ብቻ አይደለም፣ ይሄ ድንጋይ አለ እንደ ሰው ምላስና አይን ኖሮት በቅያማ ቀን በእናንተ ወይም በትንሳኤ ቀን ይህንን ድንጋይ መሳመህንና ለመሳመህን ይመሰክራል ይልል። ጀሚያልተርሚዲ ዘጠኝ ስልሳ አንድ ላይ እንደዚህ ይላል ሜሰንጀር ኦፍ አላህ ሴድ አባውት ዘ ብላክስቶን ባይ አላህ አላህ ዊል ሬይዝ ኢት ኦን ዘ ዴይ ኦፍ ረዘረክሽን ዊዝ ቱ አይዝ አ ታንግ ቴስቲፋዪንግ ቱ ሁኤቨር ታችድ ኢት ይላል። በእውነት የነካውን ሰው ሊመሰክር የሳመውን ያየውን ሊወራ ባላፊት ሁለት ምላስና ሁለት አይን ይዞ ይነሳል ይላል። ድንጋይ ማምለክ ማለት ነው። በመቶ ሽብርህን ገፍግፈ ሄደ። ድንጋይ ታመልካለህ ወዳጄ። ከድንጋይ አምልኮ ነጻ ውጣ። ክርስቶስ ከሰማይ የወረደው ዮሐንስ ወንጌል ምዕራፍ ሦስት ቁጥር 13 ላይ ከሰማይ የወረደ በቀር ወደ ሰማይ የወጣ የለም ይላል። ይሄንን ለመሻር ነው።